በተያዘው የትምህርት ዘመን ውጤታማ ለመሆን ጠንክረው እንደሚሰሩ የደብረታቦር ከተማ አስተዳደር ተማሪዎች ተናገሩ። በከተማ አስተዳደሩ በሁሉም አንደኛ ደረጃና ሁለተኛ ደረጃ ትምህርት ቤቶች የ2018 የትምህርት ዘመን መማር ማስተማር በጥሩ መንገድ ተጀምረዋል። በ2018 የትምህርት ዘመን ውጤታማ ለመሆን ትምህርታቸውን በአግባቡ እንዲማሩ እና ጠንክረው እንደሚሰሩ የደብረታቦር ከተማ አስተዳደር ተማሪዎች ተናግረዋል። ከተማሪዎቹ መካከል የዲቲ አካዳሚ ስምንተኛ ክፍል ተማሪ ፌቨን ባንታየውና የዳግማዊ ቴዎድሮስ አጠቃላይ አንደኛ አዲስ ደረጃ ትምህርት ቤት የሰባተኛ ክፍል ተማሪዋ መላሌት ልኡል ሰገድ በሰጡት አስተያየት በዛሬው ቀን በየትምህርት ቤታቸው በመገኘት ትምህርታቸውን በጥሩ ስሜት መጀመራቸውን ተናግረው በትምህርት ዘመኑ ጥሩ ውጤት ለማስመዝገብ ትምህርታቸውን በአግባብ እንደሚማሩና ጠንክረው እንደሚሰሩ ገልጸዋል። በመጀመሪያ ድስ ለተሰጠኝ አመሰግናለሁ። ስሜ ፌቨን ባንታዬ ይባላል። ዲጂታል አካዳሚ ተማሪ ነኝ። እንዲሁም ክፍሌ ደግሞ ስምንተኛ ኤ ነው። እንግዲህ ትምህርት ቤታችን እንደሚታወቀው በሀገራችን እንዲሁ በደብረ ታቦርም አሉ ከሚባሉ የግል ትምህርት ተቋማት መካከል አንዱ ነው። እንዲሁም ደግሞ በዛሬው ቀን ማለትም መስከረም አምስት ትምህርቱ በጥሩ መልኩ እየተካሄደ ይገኛል። እንዲሁም ደግሞ መምህራኖች በየፔሬዳቸው የገቡ ጥሩ ጥሩ ትምህርቶችን እንዲሁም ደግሞ የተከፈሉትን ካሪኩለሞች ለ እየሰጡ ይገኛሉ። የስምንተኛ ክፍል ተማሪ እንደመሆናችን መጠን የስምንተኛ ክፍል ሚኒስቴር ተፈታኞች ነን። ስለዚህ በቻልነው አቅም ጥሩ ውጤት አምጥተን ትምህርት ቤታችንን ከፍተኛ ደረጃ ላይ ወይም ትምህርት ቤታችንን ማኩራት እንፈልጋለን። እንዲሁም ደግሞ ትምህርታችንን በአግባቡ ተከታትለን ያስተማሩን መምህራኖቻችን ወላጆቻችንን ማኩራት እንፈልጋለን። ስሜ ማልሰገድ ይባላል። እኔ ከስድስት ወደ ሰባት የ2018 ትምህርት ጥሩ ይመስለኛል ካጀማመሩ ሁላችንም እስከ ዛሬው በፊት ዘንድሮ ላይ በጥሩ ሁኔታ ጀምረናል። እናም እየተማነ ነው። ወደፊት ጥሩና የተሻለ ዜጋ ለመሆን እና ራሳችን ለመቻል በመጀመሪያ እለት ተእለት የምንማረውን አክርመን ሳይሆን ማጥናት ያለብን ወዲያ ወዲያው እያነበብን ከዛ ደግሞ ያልገባንን ደግሞ መምህራኖችን በመጠየቅ አለፍ ሲልም ሊበሪ እየገባን ማጥናት አለብን። በደብረታቦር ከተማ አስተዳደር ዳግማዊ ቴዎድሮስ አጠቃላይ አንደኛ ደረጃ ትምህርት ቤት ምክትል ርዕሰ መምህር አቶ መለሰዋል እንደተናገሩት በትምህርት ቤታቸው የመማር ማስተማሩን ስራ በተቀመጠው ቀን በአግባቡ ለማስጀመር የቅድመ ዝግጅት ስራ ውስጥ ሲሰሩ መቆየታቸውን አንስተው በዛሬው እለት በርካታ ተማሪዎችና መምህራን ተገኝተው የመማር ማስተማሩን ስራ በጥሩ ሁኔታ መጀመሩን ገልጸዋል። በትምህርት ዘመኑ ጥሩ የመማር ማስተማር ስራ እንዲኖር ለማድረግ በትኩረት ተይዞ እየተሰራ መሆኑን ጠቁመው፣ ተማሪዎችን ውጤታማ ለማድረግ በተገቢ ሁኔታ ይሰራል ብለዋል። ስሜ መልሰዋል እባላለሁ። ዜ ዳግማዊ ቴዎድሮስ አጠቃላይ አንደኛ ደረጃ ትምህርት ቤት ምክትል ርዕሰ መምህር ነኝ። መልካም እኛ እንግዲህ ይህን ትምህርት ለማስጀመር ከትናንት ያለፈው ሰኞ ጀምረ እስካር ድረስ አጠቃላይ አደጃጀቱን እየሰራ ከሰኞ እስካር ድረስ ያለው ማለት ነው። ያን ጨርሰን አሁን ዛሬ ወደ ትምህርት ነው የገባን ቀጥታ። የተመዘገቡ ተማሪዎችም ወደ 1430 ተማሪዎች ተመዝግበዋል። የቀረነ ወደ 16 ተማሪዎች ይቀሩናል። እነሱ ተማሪዎችም ዛሬ እየተመዘገቡ ነው። ትምህርቱን መምህራንም ይኸው እንደምታዩት ጋወን ለብሰው ሁሉን ነገር አሟልተው የዕለታዊ ቅር አዘጋጅተው መጽሐፍ ይዘው ሁሉ ነገር ነክት ብለው በየክላሳቸው አስተማሩ ይገኛሉ። እኛ የተቀበልናቸው ተማሪዎች ከሌላ ወረዳ የመጡ ተማሪዎች ናቸው። አብዛኛውን ተማሪዎች ማለት ነው። እነዛ ተማሪዎች ሊመጡ አልቻሉ። ከዚህ ደብረታቦር ላይ ያለ ተማሪ ግን በሙሉ መጥተዋል ብዬ ማስበ። የደብረታቦር ከተማ ሰረ ትምህርት መምሪያ ኃላፊ አቶ የብርባ አእምሮ እንደገለጹት የ2018 ትምህርት ዘመን መማር ማስተማር በተቀመጠው ቀን እንዲጀምር ለማድረግ ሰፊ ቅድመ ዝግጅት ስራው ሲሰሩ መቆየታቸውን አንስተው በዚህም በከተማ አስተዳደሩ ባሉት ሁሉም አንደኛ ደረጃ እና ሁለተኛ ደረጃ ትምህርት ቤቶች በዛሬው ዕለት መማር ማስተማሩ በጥሩ መንገድ መጀመሩን ተናግረዋል። ወላጆች ወደ ትምህርት ቤት ያልመጡ ልጆችን መላክ እንዳለባቸው እና ማህበረሰቡም የትምህርት ስራን ሊያግዝ እንደሚገባ አስገንዝበው በትምህርት ዘመኑ የተሻለ የመማር ማስተማር ስራ እንዲኖር ለማድረግ ከወዲሁ እየተሰራ መሆኑን ጠቁመው ትምህርት ላይ ሁሉም አካል ሊሰራ ይገባል ብለዋል። በከተማችን ባሉ በሁሉም ትምህርት ቤቶች በ39 ትምህርት ቤቶች የመማር ማስተማሩ የጀመረበት ቀን ነው። ይህ ትምህርት እንዲጀምር ከፍተኛ የሆነ የቅድመ ዝግጅት ስራዎች ተሰርተዋል። ከማህበረሰቡም ጋር ለመግባባት ጥረት ተደርጓል። ተማሪዎችንም ቅስቀሳ ለማድረግ ጥረት ተደርጓል ማለት ነው። እስከ ትናንት ድረስ እንግዲህ ዛሬ ተማሪዎቹ ኦልሞስት ብዙ ተማሪ መቶ መማር ማስተማሩ ጀምሯል። በግልም በመንግስትም ትምህርት ቤቶች በአንደኛ ደረጃም በሁለተኛ ደረጃ ትምህርት ቤቶችም ጀምሯል። ይህንን እንግዲህ አጠናክሮ ማስቀጠል ያስፈልጋል ማለት ነው። አሁን በዚህ አመት በተለይ በቀድሞ ካላንደሩም መስከረም አምስት ነው የሚጀምር መስከረም አምስት እንዲጀምር የተደረገበት አግባብ ተማሪዎች በጊዜያቸው መማር ማስተማራቸውን እንዲማሩና የትምህርት ጥራታቸው ላይ ከፍተኛ የሆነ ፖዘቲቭ አስተዋጽኦ እንዲኖረው እየተደረገ ያለበት ሁኔታ ነው ያለ ማለት ነው። በዚሁ አጋጣሚ እስካሁን ያልተመዘገቡ ተማሪዎችም በይህንን አጋጣሚ ተጠቅመው እየመጡ እየተመዘገቡ ያለበት ሁኔታ ነው ያለ በተለይ ሁለተኛ ደረጃ ትምህርት ቤት ላይ ተማሪዎች ትምህርት ሲጀምር እንሄዳለን እንመዘገባለን የሚል ሀሳብ ስለነበራቸው ያንን ታሳቢ አድርጎ ዛሬ መማር ማስተማሩን ጀምሯል ያልተመዘገቡ ተማሪዎችም እየተመዘገቡ ያለበት ሁኔታ ነው ያለ ማለት አጠናክሮ ከማስቀጠል አኳያ ቀድመን ነው እኛ የጀምር ነው ከመምህራን ጋራ በግልጽ በባለፈው ሳምንት ቁጭ ብለን ገምግመን የክፍለ ጊዜ ድልድልና አጠቃላይ የቅድመ ዝግጅት ስራዎች እንዲሰሩ ተደርጎ ነው ዛሬ መማር ማስተማሩ የተጀመረ ማለት ነው እዚሁ በደንብ ማህበረሰቡም መምህራንም ተማሪዎችም አሁን በጧቱ መጀመራችን ጥሩ ነው ይህንን በደንብ አሟሙ ቀን በአግባቡ ተማሪዎች እንዲመጡ ያልመጡ ተማሪዎች የተወሰኑ ተማሪዎች አሉ። እነዚህ ተማሪዎችም እንዲመጡ በማድረግ የመጡትም ተማሪዎች ትምህርት ቤት ላይ ሙሉ ክፍለ ጊዜያቸውን በመማር ማስተማሩ ሂደት ላይ አክቲቪሊ ፓርቲሲፔት እንዲያደርጉ በማድረግ ስራዎች እንዲሰሩ ነው ማሳሰብ የምፈልግ። የደብረ ታቦር ከተማ አስተዳደር ከንቲባ ወደ ስምኩን እንደተናገሩት በከተማ አስተዳደሩ የተማሪዎችን ምዝገባ በተሻለ ሁኔታ መፈጸም መቻሉን አንስተው በሁሉም ትምህርት ቤቶች ላይ የመማር ማስተማሩ ስራ በዛሬው ለት በጥሩ ሁኔታ መጀመሩን ገልጸዋል። በከተማ አስተዳደሩ ባሳለፈው ነው የትምህርት ዘመንም መማር ማስተማር በአግባቡ ሲካሄድ መቆየቱን አውስተው በተያያዘው የትምህርት ዘመንም የመማር ማስተማር ስራ በተሻለ መንገድ ለማስኬድ እንደሚሰራ ተናግረው ተማሪዎች ትምህርታቸውን በአግባቡ እንዲማሩና ጠንክረው በመስው ውጤታማ መሆን እንዳለባቸው መክረዋል። በሁሉም ትምህርት ቤቶቻችን ትምህርት የምናስጀምርበት እናስጀምርበት ቀን ነው፣ ዳዮን ክላስ የሚባለው እሱን አስመልክቶ እየተዘዋወርን እያየን ያለንበት ሁኔታ ነው ያለ። እስካሁን ባየንበት ሁሉም ትምህርት ቤቶች ያየናቸው ትምህርት የጀመሩበት ሁኔታ ነው፣ ደስ የሚል ነገር ነው ያለው። የተማሪ ምዝገባ ስራችንም በሁሉም ትምህርት ቤቶች በ39 ትምህርት ቤቶች አሉ። በ39 ትምህርት ቤቶቻችንም የተማሪ ምዝገባ ስናደርግ ቆይተናል። ዛሬ ላይ ደግሞ ይሄ የተመዘገበ ተማሪ ለትምህርት ተዘጋጅቶ ክላስ ላይ እንዲገኝ፣ መምህራኖችም ክላስ ላይ እንዲገኙ ነው እቅዳችን። በዚያ መሰረት አሁን እያየናቸው ያለው ነገር በጣም ጥሩ ነው። አንዳንዶቹ አካባቢ በተመዘገበው ልክ አለመሆን የምናይበት አለ። ዞሮ ዞሮ ግን እያየን ያለ ነው። በተለይ የግል ትምህርት ቤቶች ላይ እያየን ያለው በተሟላ መንገድ እና በሚያስደስት መንገድ በቆየ በሚመስል የመማር ማስተማር ሌት ላይ ያየናቸው እሱን በጣም ነው አፕሪሽት የምናደርግ። ሌሎች የመንግስት ትምህርት ቤቶች ላይም ያለው ነገር በጣም ጥሩ ነው። አሁን የምንገኝበት ደብረታቦር ቴዎድሮስ መለስተኛ ሁለተኛ ደረጃ ትምህርት ቤት በራሱ አሁን ያየንበት ሁኔታ በጣም ደስ የሚል የመማር ማስተማር ስራ ተጀምሮ ነው እያየን ያለ ነው። ይህን የበለጠ አጠናክረን ነው ምን። በእርግጥ በከተማችን የመማር ማስተማር ስራ ለተከታታይ አመታቶችም አላቋረጥንም ከገጠር እስከ ከተማ ድረስ በ39 ትምህርት ቤቶቻችንም ከገጠር እስከ ከተማ በተከታታይ አመታት እያስተማርን ነው የቆየ ነው። ይህን የበለጠ አጠንክሮ መሄድ ነው የሚጠይቀን። የተማሪ ምዝገባ ስራችንም በእኛ እቅድ ከ80 ፐርሰንት በላይ አስመዝግበናል። ክልሉ በሰጠን እቅድ ወደ 73 ፐርሰንት ነው። ዝሮ ዝሮ የኛ ዋና እቅዳችን ያልተመዘገበ ተማሪ መኖር የለበትም፣ ማይማር ተማሪ በገጠርም በከተማ መኖር የለበትም የሚል ስለሆነ እሱን አጠናክረን የምንቀጥልበት ነው የሚሆን። የደብረ ታቦር ከተማ ሰር ከንቲባ አቶ ደሴ መኮንን፣ የደብረ ታቦር ከተማ ሰር ምክትል ከንቲባ አቶ ኃይለ ኢየሱስ ሰለሞን፣ የደብረ ታቦር ከተማ ሰር ትምህርት መምሪያ ኃላፊ አቶ እየበሮ አምሮ በየትምህርት ቤቶች በመገኘት መማር ማስተማሩን ጅማሮ ምልከታ አድርገዋል።